ለለላክ የምንችልበት ተወዳጅ አፕሊኬሽን ማለት ነው። አፕሊኬሽኑ እንግዲህ ከዚህ በፊት የተለያዩ ፋይሎችን በመለላክ ነው የምናቀው ማለት ነው። አሁን ደግሞ ከተለያዩ ሶሻል ሚዲያዎች ላይ የሚለቀቁ ቪዲዮዎችን በተጨማሪ ዳውንሎድ ማድረግ ጀምሯል ማለት ነው። ለምሳሌ ፌስቡክ፣ ኢንስታግራም፣ እንዲሁም ትዊተር ላይ ወይም ቴሌግራም እንዲሁም ቲክቶክ ላይ የሚለቀቁ ቪዲዮዎችን በሙሉ በኤክስቴንደር ዳውንሎድ ማድረግ እንችላለን ማለት ነው። የተለያዩ ሶሻል ሚዲያ ላይ የሚለቀቁ ቪዲዮዎችን በኤክስቴንደር ስናወርዳቸው እንግዲህ ምንም አይነት ተጨማሪ ከአፕስቶር ወይ ከፕላይ ስቶር ላይ የምናወርደው አፕሊኬሽን የለም ማለት ነው። በራሱ በኤክሴንደር ብቻ ነው ማውረድ የምንችል ማለት ነው። እዚህ የተለያዩ ሶሻል ሚዲያ ላይ የሚለቀቁ ቪዲዮዎችን እንዴት አድርገን ነው በኤክሴንደር ማውረድ የምንችል፣ የት ላይ ገብተን ነው የምናገኘው፣ እንዴት አድርገን ነው የሚለው ሙሉ ዝርዝሩን አድባድ እንመለከታለን ማለት ነው። ይህንን ቪዲዮ እስከ ፍጻሜው እንደተከታተሉ በአክብሮትን ጋብዛለን። የተወደዳችሁና የተከበራችሁ የቻናላችን ቤተሰቦች፣ ወደ ዋናው ፕሮግራማችን ከማለፋችን በፊት ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ፣ እንዲሁም ላይክ አድርጉ። ቀጥታ ወደ ፕሮግራማችን ተመልሰናል። የተለያዩ ሶሻል ሚዲያ ላይ የሚለቀቁ ቪዲዮዎችን እንዴት አድርገን በኤክሴንደር ማውረድ እንደምንችል እንመለከታለን ማለት ነው። ስለዚህ በኤክሴንደር እንግዲህ ስናወርድ እንግዲህ ምንም አይነት ተጨማሪ አፕሊኬሽን አያስፈልግንም ማለት ነው። በኤክሴንደር ብቻ ነው ማውረድ የምንችል ማለት ነው። እዚህ በመጀመሪያ ጊዜ ምንድን ነው የምናደርገው? እንግዲህ ኤክሴንደር አፕሊኬሽን ከሌላችሁ እንግዲህ አፕ ስቶር ወይም ፕላይ ስቶር ላይ በመግባት እንግዲህ ኢንስቶል አድርጋችሁ ቀጥታ አፕሊኬሽኑን ስልካችሁ ላይ ከተጫኑ አፕሊኬሽኖች መካከል ትፈልጉታላችሁ ማለት ነው። እኔ ግን ለእናንተ ለማሳየት ስለፈለግኩኝ እንግዲህ እዚህ ስልኩ ስክሪን ላይ ያስቀምጫለ ማለት ነው። ስለዚህ ኤክስቴንደር አፕሊኬሽን ይሄ ነው ማለት ነው። ቀጥታ ሙሉ ለሙሉ አፕሊኬሽኑን ተከፍቷላችሁ ማለት ነው። አፕሊኬሽኑን እንደዚህ ስትከፍቱት እንግዲህ እንደዚህ ነው የሚመጣላችሁ ማለት ነው። እንግዲህ ኤክስቴንደር አፕሊኬሽን እንግዲህ የምናውቀው ብዙ ሰዓት ጊዜ የተለያዩ ፋይሎችን ከአንድ ስልክ ወደ አንድ ስልክ በመላላክ ነው የምናውቀው ማለት ነው። አሁን ግን የተለያዩ ፋይሎችን ከመላላክ አልፎ እንግዲህ ከተለያዩ ሶሻል ሚዲያ ላይ የሚለቀቁ ቪዲዮዎችን ቀጥታ በኤክስቴንደር ሙሉ ለሙሉ ዳውንሎድ ማድረግ እንችላለን ወይም ማውረድ እንችላለን ማለት ነው። የተለያዩ ሶሻል ሚዲያ ላይ የሚለቀቁ ቪዲዮዎችን በኤክስቴንደር ስናወርዳቸው እንግዲህ የ ሶሻል ሚዲያው ዋተር ማርክ ወይም ሎጎ የለውም ማለት ነው ስለዚህ እንዴት አድርገን ነው የሚለውን ደግሞ አብረን እንመለከታለን ማለት ነው ኤክስኤንደር ላይ እንደዚህ እንደገባን እንግዲህ ስልካችን ላይ የተቀመጡ የተለያዩ ፋይሎችን እናገኛቸዋል ማለት ነው ለምሳሌ የተለያዩ አፕሊኬሽኖችን ልናገኛቸውን እንችላለን አለበስተቀር የተለያዩ ኢሜጆችን ወይም የተለያዩ ሙዚቆችን የተለያዩ ቪዲዮችን እናገኛለን ማለት ነው ስለዚህ የእኛ ታርጌቱ እነሱን ለመለላክ ሳይሆን ቀጥታ ምንድነው የምናደርገው የተለያዩ ሶሻል ሚዲያ ላይ የሚለቀቁ ቪዲዮችን ዳውንሎድ ለማድረግ ስለሆነ እሱን የት ላይ ገብተን ነው የሚለውን ነው እንመለከት ማለት ነው። ምንድነው የምናደርገው እንግዲህ እዚህ ጋር ላይ እንደምትመለከቱት እንግዲህ ወደ አራት ነገሮች አሉ ማለት ነው። የመጀመሪያው ደረጃ ፕሌይሊስት ሚል አለ፣ ቶፕ ኤምፒ3 ሚል አለ፣ ሶሻል ሚል አለና ከዛ ሚ ሚል አለ ማለት ነው። እኛ የምንፈልገው እንግዲህ የተለያዩ ሶሻል ሚዲያ ላይ የሚለቀቁ ቪዲዮችን ዳውንሎድ ለማድረግ ወይም ለማውረድ ስለምፈልግ ምን ሚል እናገኛለን። እዚህ እዚህ ሶሻል የሚለውን አንድ ዘይ መጫን ይኖርብናል ማለት ነው። ስለዚህ ሶሻል የሚለውን እንግዲህ አንድ ዘይ ስንጫነው እንግዲህ በርካታ የሆኑ ሶሻል ሚዲያዎች ላይ እዚህ ጋር ይመጣሉ ማለት ነው። ከነሱ መካከል እንግዲህ በኤክሴንደር ዳውንሎድ የምናደርጋቸው ቪዲዮዎችን እንግዲህ ነው የሚነግረን ማለት ነው። ለምሳሌ በኤክሴንደር ዳውንሎድ እናደርጋቸው የሚችሉ ፌስቡክ ላይ የሚለቀቁ ቪዲዮዎች ካሉ ሙሉ ለሙሉ እነሱ ማውረድ ይቻላል ማለት ነው። ሌላኛው ሲቀጥል እንግዲህ ኤፍፒፒ የሚባለው እንግዲህ ፌስቡክ ላይት የምትባል ማለት ነው። እሱ ጋር የሚለቀቁ ቪዲዮችንም በዚሁ ማውረድ እንችላለን ማለት ነው። ሌላኛው ሲቀጥል እንግዲህ ቲክቶክ ላይ የሚለቀቁ ማናቸውንም ቪዲዮ ማውረድ እንችላለን። ሌላኛው ሲቀጥል እንግዲህ ኢንስታግራም ላይም የሚለቀቁ ቪዲዮችን በዚሁ ልክ ዳውንሎድ ማድረግ እንችላለን ማለት ነው። የተለያዩ ሶሻል ሚዲያ ላይ የሚለቀቁ ቪዲዮችን እንግዲህ ዳውንሎድ ማድረግ እንችገራለን ማለት ነው። ብዙ ሰዓት ጊ ቲክቶክ ላይ የምናያቸው ቪዲዮዎች እንግዲህ አስተማሪና ቁም ነገር አዘል ሆነው ግን እንዴት አድርገን ዳውንሎድ ማድረግ እንደምንችል እንቸገራለን ማለት ነው። ሌላኛው ሲቀጥል እንግዲህ ኢንስታግራም፣ ፌስቡክ ላይም እንግዲህ የተለያዩ አስተማሪና ቁም ነገር አዘል ቪዲዮዎችን ዳውንሎድ ማድረግ የምንፈልጋቸው ቢሆኑ ወይም ጠቃሚ ከሆኑ ትምህርቶች ሊሆን ይችላሉ፣ ዘፈኖች ሊሆን ይችላሉ፣ ድራማዎች ሊሆን ይችላሉ፣ ወይም ተከታታይ ድራማ ዝን የመሳሰሉ እንግዲህ እነዚህ ሶሻል ሚዲያ ላይ የሚለቀቁ ቪዲዮዎችን ቀጥታ ኤክሴንደር ላይ መጥተን ማውረድ እንችላለን ማለት ነው። እሱን ስናወርድ እንግዲህ ፌስቡክ ላይ ፌስቡክ ላይትና ቲክቶክ፣ ኢንስታግራም ላይ የሚለቀቁ ቪዲዮ ቪዲዮዎች እንግዲህ ብዙ ሰዓት ጊዜ በተለያዩ አፕሊኬሽኖች ወይም በተለያዩ ዌብሳይቶች ስናወርዳቸው እንግዲህ የቲክቶክ ለምሳሌ ቪዲዮ ብናወርድ ከጎን ቲክቶክ የሚል አለው ማለት ነው። ስለዚህ በኤክስቴንደር ስናወርደው ግን የሶሻል ሚዲያው ሎጎ ወይም አርማ የለውም ማለት ነው። ግን በዚህ በያንዳንዱ የሚለቀቁ ቪዲዮችን እየገባቸው ዳውንሎድ ማድረግ ትችላላችሁ ማለት ነው። ለምሳሌ ፌስቡክ ላይ ፌስቡክ ላይ ተለይ ቲክቶክ ላይ ኢንስታግራም ላይ፣ እንዲሁም ሌላ ሶሻል ሚዲያዎች ላይ የሚለቀቁችን ሙሉ ለሙሉ ማውረድ ትችላላችሁ ማለት ነው። እንዴት ነው የምናወርደው የሚለውን እንመለከታለን ማለት ነው። ፌስቡክ ላይ የተለቀቀ አንድ ቪዲዮ ካለ የቪዲዮ ሊንክ ይዘን መጣን እንግዲህ እዚህ ጋር ላይ ፔስት በማድረግ እንግዲህ ጠቅጠቅ አድርገን ሊንኩን እዚህ በማስቀመጥ ዳውንሎድ ማድረግ እንችላለን ማለት ነው። እሱን እንዴት አድርገን ነው የሚለውን እንመለከታለን ማለት ነው። እኔ ግን በቲክቶክ አንድ ሞክርላችኋለሁ ማለት ነው። እናንተ ሙሉ ለሙሉ እያንዳንዱ መመልከት ትችላላቸው። ከዚህ እንወጣና እንግዲህ ከቲክቶክ ላይ አንድ ቪዲዮ ይዘን መጣን እንግዲህ ዳውንሎድ እያደረግን እንመለከታለን ማለት ነው። ሙሉ ለሙሉ ከዚህ እንወጣለን። እዚህ ከወጣ በኋላ እንግዲህ እኔ ምን እንፈልጋለሁ ማለት ነው? ቲክቶክን እንፈልጋለሁ ማለት ነው። እናንተ ከፌስቡክ ላይ ሊትወን ይችላል ከኢንስታግራም ሊሆን ይችላል ከፌስቡክ ላይ ትልም ሊሆን ይችላል ማለት ነው። ወይም ከቲክቶክ ላይ ሊሆን ይችላል እናንተ ከተመቻችሁ ላይ ዳውንሎድ ማድረግ ትችላላችሁ ማለት ነው። እኔ ግን ከቲክቶክ ላይ ስለሆነ ቀጣ ቲክቶክ ላይ እገባለሁ። ቲክቶክ እንደዚህ ተከፍቶ እንግዲህ የተለያዩ ቪዲዮዎች ይመጣሉ ማለት ነው። እንግዲህ ቲክቶክ ላይ ከገባን በኋላ እንደዚህ በርካታ የሆኑ ቪዲዮዎች አሉ ማለት ነው። እነሱ ሼር ሼር ካደረግን በኋላ እኛ የሚመቸንን ማውረድ እንችላለን ማለት ነው። ስለዚህ እኔ እንግዲህ ይሄን ዘፈን ዳውንሎድ አድርጋለሁ ማለት ነው። ይሄን ዘፈን እንግዲህ ዳውንሎድ ሳደርገው ምንድነው ማደርገው እዚህ ጋር እንደምትመለከቱት ሼር ምልክታለች ማለት ነው። እሷ አንድ ዘይ ሼር የምትላታ አንድ ዘይ ይጫታታለሁ ሼር የምትለይተን ከተጫነ በኋላ እዚህ ጋር እንደምትመለከቱት የተለያዩ ሶሻል ሚዲያ ላይ ሼር ማድረግ እችላለሁ ማለት ነው። እኔ ግን የምፈልገው ምድረው ሊንኩን ይዤ ምሄድ ነው የምፈልግ ማለት ነው። ስለዚህ ምድረው ማድረገው እዚ ከተረደደሩ መካከል የዚህን ቪዲዮ ቀጥታ ሊንኩን ይዤ እሄዳለሁ ማለት ነው። እሱን አንድ ዘይ በመነካበት ሰዓት ግን ኮፒ ሆነልኛል ማለት ነው። ስለዚህ ሙሉ ለሙሉ የዚህን ቪዲዮ ማውረድ እፈልጋለሁ ማለት ነው እኔ። ስለዚህ እነን ቪዲዮ ሙሉ ለሙሉ ማውረድ ስለምፈልግ የዚህን ቪዲዮ ሊንክ ወይም ዩአርኤል ይዤ እሄዳለሁ ማለት ነው። ስለዚህ እኔ ኮፒ አድርጌያለሁ ማለት ነው። እናንተ የተመቻችሁን ቪዲዮ ይዛችሁ ሜርት ትችላላችሁ ማለት ነው። ለምሳሌ ከፌስቡክ ላይ ሊወርድ ይችላል ከኢንስታግራም ላይ ሊሆን ይችላል፣ ወያ ላይ አብስተቀር ደግሞ ከቲክቶክ ላይም ሊሆን ይችላል ማለት ነው። ከተለያዩ ሶሻል ሚዲያ ላይ ማውረድ የምትፈልጉት ነገሮች ካሉ እንደዚህ ሊንኩን ይዛችሁ መጓዝ ትችላላችሁ። እኔ ሊንኩን ስለያሱት ግን ሙሉ ለሙሉ ከዚህ እወጣለሁ ማለት ነው። እንደዚህ ከወጣው በኋላ ምን ላይ ገባለሁ ማለት ነው? ኤክሴንደር ላይ ገባለሁ ማለት ነው። ኤክሴንደር ላይ ስገባ እንግዲህ ሊንኩን ቀጥታ ሙሉ ለሙሉ እዚህ ጋር አስቀምጣለሁ ማለት ነው። እዚህ ጋር ላይ የሊንክ ማስቀመጫ ያለ ማለት ነው። ሙሉ ለሙሉ እሷን ሊንኩን አንድ ዘንድ ሳስቀምጥ አንድ ዘንድ እዚህ በምነካበት ሰዓት ዩአርኤል ተቀምጧል ማለት ነው። እንደዚህ ዳውንሎድ ሊያደርግልን ይሞክርላ ማለት ነው። ራሱ ዳውንሎድ ማድረጉ እስኪጨርስልን እንደዚህ እንጠብቀዋለን ማለት ነው። ስለዚህ ይሄ ቪዲዮ እንግዲህ እንደምትመለከቱት ከቲክቶክ ለኛ ያመጣው ማለት ነው። የቲክቶክ አርማ ወይም ሎጎ አለው ወይ የለውም የሚለውን እንመለከታለን ማለት ነው። ብዙ ሰዓት ጊዜ እንግዲህ ከተለያዩ ሶሻል ሚዲያ ላይ የምናወርዳ ቪዲዮዎች የሶሻል ሚዲያው ሎጎ ወይም አርማ አለበት ማለት ነው። ኤክሴንደር ላይ ግን ገብተን የምናወርደው ቪዲዮ ምንም አይነት ሎጎ ወይም አርማ የለው ማለት ነው። ስለዚህ ሙሉ ለሙሉ ይሄ ቪዲዮ እንግዲህ ዳውንሎድ ሆኗል ማለት ነው። ስለዚህ ዳውንሎድ ሆኖ ካለቀ በኋላ እንግዲህ እዚህ ጋር ተቀምጧል ማለት ነው። ይሄንን ቪዲዮ መመልከትም እንችላለን። አልያ በስተቀር ግን ወደ ጋላሪ ገብተን መመልከት እንችላለን። ይህ ቪዲዮ ሎጎ አለው የለውም የሚለውን ደግሞ አብረን እንመለከታለን ማለት ነው። ስለዚህ ከዚህ እንወጣና ቀጥታ ሙሉ ለሙሉ ጋራ እንገባለን ማለት ነው። ጋራሬ ላይ ስገባ እንግዲህ ቪዲዮ ይሄውና ማለት ነው። ስለዚህ ቪዲዮ እዚህ ጋር እንደምትመለከቱት ይሄ ነው ማለት ነው። ሙሉ ለሙሉ እንግዲህ ሎጎ የለውም። አብዛኛው ጊዜ ከዚህ በፊት እንግዲህ ሎጎ ወደዚህ አካባቢ ተቀምጦ እናገኘዋ ማለት ነው። ይሄ እንግዲህ እንደምትመለከቱ ያያችሁት ነው ማለት ነው። ዳውንሎድ አድርጋለሁ ያለው አድርገን እንግዲህ አውርደናል ማለት ነው። ይሄ ቪዲዮ እንግዲህ እንደምትመለከቱት ምንም አይነት ሎጎ የለውም ማለት ነው። እኛ ያቀናብሪ ይሁን ወይ ማለት ሰከ ከተለያዩ ሶሻል ሚዲያ ላይ አውርጄ ይሁን ሙሉ ለሙሉ ምንም የሚታወቅበት ምንም አይነት ነገር የለም ማለት ነው። ስለዚህ የተለያዩ ሶሻል ሚዲያ ላይ የሚለቀቁ ቪዲዮዎችን በእንደዚህ አይነት መንገድ አውርደን መጠቀም እንችላለን ማለት ነው። እዚህ በፊት እንግዲህ ኤክሴንደርን እኛ የምናቀው ካፕ ስቶር፣ ፕላይ ስቶር አፕሊኬሽኑ ካወረድን በኋላ የሚስተካከሉ ፐርሚሽኖችን ካስተካከል በኋላ ካንድ ስልክ ወደ አንድ ስልክ የተለያዩ ፋይሎችን በመላላክ ብቻ ነበረ። ለምሳሌ የተለያዩ ፎቶግራፎች ቴክኖሎጂዎች፣ ፊልሞች፣ ሙዚቃዎች እና እንደው አፕሊኬሽኖች የመሳሰሉ ነገሮችን ስንልላክበት ነው የነበር ማለት። ከዛሬ ጀምሮ እንግዲህ በኤክሴንደር የተለያዩ ሶሻል ሚዲያ ላይ የሚለቀቁ ቪዲዮዎችን የትኛውም አይነት ቪዲዮ እንግዲህ ሙዚቃ ሊሆን ይችላል፣ ፊልም ድራማ ሊሆን ይችላል ማለት ነው። ወይም ማለት ሰቀር ትምህርት አዘል የሆኑ ነገሮች ሊሆኑ ይችላሉ። በቀላሉ በኤክሴንደር እንደዚህ ዳውንሎድ አድርገን ስልካችን ላይ ማስቀመጥ ይኖርብናል ማለት ነው። በኤክሴንደር እንግዲህ ዳውንሎድ ስናደርግ እንግዲህ የተለያዩ ሶሻል ሚዲያ ላይ የሚለቀቁ ቪዲዮዎች ሎጎ ወይም አርማ አይኖራቸውም ማለት ነው። እነዛ ቪዲዮዎችን እንግዲህ እኛ ቀርጸናቸው አቀናብራ ናቸው ይሁን ከየትኛው ሶሻል ሚዲያ ላይ እንዳገኘ ራሱ የሚታወቅበት መንገድ የለም ማለት ነው። ስለዚህ የተለያዩ ሶሻል ሚዲያ ላይ የሚለቀቁ ቪዲዮዎችን በእንደዚህ አይነት መንገድ አውርደን መጠቀም እንችላለን ማለት ነው። የተወደዳችሁና የተከበራችሁ የቻናላችን ቤተሰቦች፣ የዛሬው ርዕሰ ጉዳይ ይህንን ይመስላል። ቀጣይ በሌላ ፕሮግራም እስክንገናኝ መልካም መሰንበቻ። ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ፣ እንዲሁም ላይክ አድርጉ። ይህ ቪዲዮ ለሌሎች ይጠቅም ዘንድ ለወዳጅ ዘመዶቻችሁ ሸር ማድረጋችሁ እንዳትረሱ። በሌላ ፕሮግራም እስክንገናኝ መልካም መሰንበቻ። ቻው።